በሁለተኛ ዙር የተቀናጀ ሀገር አቀፍ የፖሊዮ በሽታ መከላከያ ክትባት ዘመቻ 1 ነጥብ 1 ሚሊዮን የሚሆኑ ህጻናትን ለመከተብ መታቀዱን የማዕከላዊ ኢትዮጵያ ክልል ጤና ቢሮ ገለጸ። ቢሮው ሁለተኛ ዙር የተቀናጀ ሀገር አቀፍ የፖሊዮ በሽታ መከላከያ ክትባት ዘመቻ ክልላዊ የማስጀመሪያ መርሃ ግብር በጠንባሮ ልዩ ወረዳ ዱርጊ ቀበሌ ዱርጊ ጤና ጣቢያ በይፋ ማስጀመሩን ተመላክቷል። ክልላዊ የክትባት ዘመቻውን በይፋ ያስጀመሩት በማዕከላዊ ኢትዮጵያ ክልል ጤና ቢሮ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን የፖሊዮ በሽታ በሀገራችን ለአርባ አመታት የቆየና ህጻናትን ሽባ የሚያደርግ በሽታ መሆኑን ገልጸው በአሁኑ ወቅት በስምንት የአገራችን ክልሎች በሽታው በመታየቱ ይህን አስከፊ በሽታ ለመከላከል እየተሰሩ ባሉ ስራዎች በሁለተኛው ዙር የተቀናጀ አገር አቀፍ የፖሊዮ በሽታ መከላከያ ክትባት ዘመቻ በክልሉ አንድ ነጥብ አንድ ሚሊዮን የሚሆኑ ህጻናትን ለመከተብ መታቀዱን ተናግረዋል። ክልላዊ ማስጀመሪያ ካሉት መነሻ ስራዎችና እየጀመረ ካለው በተለይ ጤና ላይ ከነበረው ችግር እየወጣ ስለሆነ እንደማበረታቻም ይሆናል ብለን ነው፣ የክልሉ ጤና ቢሮ ወደ ጠንባሮ መጥቶ ይሄንን የይፋዊ ስራ ማስጀመሪያ ለማድረግ የወሰነው ነው። እንግዲህ ፖሊዮ እንደምታውቁት ኢትዮጵያ ላይ ለ40 ዓመት እና ከዛ በላይ የቆየ በሽታ ነው። የሀገር ሽማግሌዎች፣ የሃይማኖት አባቶች ታውቃላችሁ፣ ፖሊዮ አዲስ አይደለም። ኢትዮጵያ ውስጥ ከአርባ ዓመት በላይ እናቶችን፣ ታውቃላችሁ ይሄ በሽታ ህጻናትን ሽባ የሚያደርግ ነገ ሀገር የሚመከሩ ህጻናቶች እግርና እጃቸውን ሽባ አድርጎ ስራ እንዳይሰሩ የሚያደርግ እናንተ ውስጥ እንዲኖሩ ይችላሉ። እዚህ ነዋሪ የሆኑ ካደጉ በኋላ በትራንስ የሚሄዱ ሰዎች አንዳንዶቹ በዚህ በሽታ ምክንያት የመጣ ችግር ነው። ይህ በሽታ በቀላሉ በክትባት የምንከላከለው ሆኖ በአብዛኛው በዓለም ላይ የጠፋ በሽታ ነው። አሁን ግን በሀገሪቷ በስምንት ክልሎች ላይ ተከስቷል። በስምንት ክልል አዲስ አበባ ከተማ አስተዳደርን ጨምሮ ይሄ በሽታ ተመልሶ የመጣ ነው። ምክንያት የሆነው ሁለት ጉዳይ ነው። አንደኛው ጉዳይ ህፃናቶች ክትባት እየተከተቡ አይደለም። እንደምታውቁት ክትባት በነፃ ነው የሚመጣው፣ ክፍያ የለውም። ብዙ የአፍሪካ ሀገር ላይ እናቶች ከፍተው ነው የሚያስከትቡት። እኛ ሀገር ላይ ግን በነፃ መጥቶ ህፃናቶች በአብዛኛው የማይከተቡበት ሁኔታ አለ። ሁለተኛው ምክንያት ደግሞ የክትባት ጥራት ነው። ጥራት ያለው ክትባት ካልተሰጠ ይሄ በሽታ ሊመጣ ይችላል ማለት ነው። በዚህ መነሻ ከዚህ ቀደም ታሪክ የነበረው በሽታ ተመልሶ አሁን መጥቷል። ዛሬ ጠንባሮ ልዩ ወረዳ የምታስጀምሩት ለማዕከላዊ ኢትዮጵያ ክልል ሙሉ ነው እያስጀምራችሁ ያላችሁ። ስለዚህ ይሄ ልዩ ወረዳ ሞዴል ሆኖ መጨረስ አለበት ማለት ነው። እናቶች እየሰማችን ከሆነ አባቶች በደንብ እያዳመጣችሁ ከሆነ ነገ እናንተን የሚጦሩ ዓለምን የሚያሻግሩ ሀገርን የሚያሻግሩ ህጻናቶች። ገና በልጅነታቸው ቤት ውስጥ ሊቀመጡ ይችላሉ። ነው ምክንያትም የሆነው ይሄ ቫይረስ በአብዛኛው ነርቭና ጡንቻን በማዳከም ልጆች ሽባ ሆነው የሚያስቀር በሽታ ስለሆነ ቋሚነት ያለው ማለት ነው። በአብዛኛው በፖሊዮ የተያዘ ህፃን አይሻለውም፣ አይድንም፣ በዛው ነው የሚቀረው። ስለዚህ በክልላችን ከመደበኛ ክትባት በተጨማሪ በክልሉ አንድ ነጥብ አንድ ሚሊዮን የሚጠጋ ህፃን በዚህ ክትባት እንዲሸፈን እናደርጋለን በአስሩም በክልሉ የፖሊዮ በሽታ መከላከያ ክትባት ዘመቻው እድሜያቸው ከአምስት ዓመት በታች ለሆናቸው ሕፃናት ቤት ለቤት የሚሰጥ መሆኑን የገለጹት አቶ ማሙሽ ሁሴን ከክትባት ዘመቻው ጎን ለጎን መደበኛ ክትባት ያልጀመሩና ጀምረው ያቋረጡ ሕፃናትም በመለየት ክትባቱን እንዲወስዱ ማድረግ፣ ቆልማማ እግር ያላቸውን ሕፃናት የመለየትና ህክምና እንዲያገኙ የማድረግ የማኅፀን ውልቃት፣ የማኅፀን በርጫፍ ካንሰር፣ የፌስቱላ ህመም ያለባቸውን በመለየት ህክምና እንዲያገኙ የማድረግና ሌሎች መደበኛ የጤና ተግባራት እንደሚከናወኑም ተናግረዋል። ይሄ ይህ ክትባት በተቀናጀ ሁሉም በተናበበ መንገድ መሳካት አለበት። ሁለተኛው ከዚህ ክትባት ጋር የሚሰራ ስራ በደንብ እንድትይዙ የሚፈለገው የመጀመሪያው ክትባት ያቋረጡ ሕጻናቶች ከፖሊዮ ውጭ ክትባት ያቋረጡ ካሉ አሁን ይከተባሉ። ክትባት አቋርጠው ጀምሮ ቤት ይቀሩ ካሉ እነሱንም ፈልገን እናገኛለን። ጠንባሮ ልዩ ወረዳ ከኛ ክልል ላይ በኩፍኝ በሽታ አንደኛ ነው። ያ በልማት አንደኛ መሆንም እንዳለ ሆኖ ግን ደግሞ በበሽታም ፍለፊት እየመጣችሁ ነው። ለምንድን ነው ኩፍኝ እንግዲህ የቆየ በሽታ ነው። አሁን ህፃናቶቻችን ሰውነታቸው በኩፍኝ አይናቸው በኩፍኝ እንደሚጠፋ ታውቃላችሁ። ጆሮ አይሰማም። የኩፍኝ በሽታ የያዘው ህፃን ከቆየ የሳምባ ምንች ይዘዋል አብሮ። እንደዛ አይነት እንትኖች በሽታዎች አሉ። ለዚህም ምክንያቱም ምንድን ነው? እየተከተቡ አይደለም። ህፃናቶች ጤና ኬላ እየሄዱ እየተከተቡ ስላልሆነ አንዱ ችግር፣ የኩፍኝ በሽታ ዋናው ምንጭ እዚህ ነው የሆነው ደግሞ አለባችሁ ስለዚህ ጤናን ማለፍ አንችልም ወይ? አሁን ንጹህ ሰው ነው ማለት ነው። ውስጥ ጽድቅ ያለ ሰው ማለት ነው። ለምንድን ነው ግን ኩፍኝና ወባ ማለት ያልቆመ ቁጭት ያስፈልጋል ነው። ይቺ ትንኛዋ ማታ ማታ ለምንድን ነው ጆሮአችሁ ላይ የምትጮ እየመታች አጎበር እያለ ውሃ ማፋሰስ እየቻለ። ስለዚህ ጤናን ማገዝ አስፈላጊ ነው ማለት ነው። በዚህ ዘመቻ አብረን ወባን እንሰራለን፣ አብረን ያቋረጡ ህጻናቶችን እንሰራለን። ሁለተኛው የምንሰራው ቆልማማ እግር ያላቸው ህጻናቶች ቤት ውስጥ የተቀመጡ ለሰፈር ነገሩ አንዳንድ ህጻናቶች ከተወለዱ በኋላ ቆልማማ ሆነው ይፈጠራሉ። እነዛ ህፃናቶች ተለይተው በኦፕሬሽን እግራቸው ይመለሳል። በመጀመሪያው ዙር እንደዛ የተጠቀሙ ህጻናቶች ብዙ ናቸው። በእግር የማይሄዱ ህፃናቶች በእግራቸው ሄደዋል። ስለዚህ በየቤቱ የተደበቁ ህፃናቶች ካሉ ከወሊድ ጀምሮ ቆልማማ ሆነው የተቀመጡ ካሉ ክትባት ዘመቻ ይለያሉ። በነፃ ሕክምና ያገኛሉ። ሊከፍሉት ነገር። ሌላው የላንቃ መከፈት የከንፈር መከፈት ያለባቸው አንዳንድ ህፃናቶች ላንቃቸው ክፍት ነው፣ በተፈጥሮ ከንፈራቸው ክፍት ነው። እነሱም በነፃ እናክማለን። ሌላው እናቶች ላይ ነው የምንሰራው። እናቶች ላይ ሶስት ነገር እንሰራለን። የመጀመሪያው የማሕፀን ውልቃት ማለት ማሕፀናቸው ወደ ውጭ የወጡ እናቶች አሉ፣ ግን ቤት የተደበቁ ናቸው እነዚያን ሰዎች ወደ ውስጥ ማስገባት ይቻላል። በህክምና ቀላል ስራ ነው። ሁለተኛው ፊስ እንደምታውቁት በተለይ ያለእድሜያቸው የሚሆን ይሰራቸዋል በአብዛኛው። ስለዚህ ሁለተኛው ፊስቱላ ነው። ሶስተኛውና እና ዋናው የማህፀን በር ጫፍ ካንሰር አሁን በጣም እናቶች ላይ ሰፍቷል። የጫፏ ካንሰር በርካታ እናቶችን ለዚህ የተጠቁ ነው። እንደምታውቁት ካንሰር ደግሞ ይገድላል ሰው ነው ቀድመን ካገኘናቸው እነዚህን እናቶች ቶሎ ሳይሰራጭ መርምረናቸው ወደ ሕክምና እንወስዳለን። ይህም በነፃ ነው የሚሰራው፣ ታውቃላችሁ፣ የማህጸን በር ጫፍ ካንሰር ሕክምና ማለት ነው። የጠንባሮ ልዩ ወረዳ አስተዳዳሪ ኢንጂነር ሀብታሙ በላይነህ መንግስት የዜጎችን ጤና ለመጠበቅ እያከናወነ ባለው ተግባር የፖሊዮ በሽታ መከላከያ ክትባት ዘመቻ ዘርፈ ብዙ ችግሮችን የፈታ መሆኑን ገልጸው የፖሊዮ በሽታን በቀላሉ መከላከል እየተቻለ ሕፃናት በወቅቱ ክትባቱን ካልወሰዱ ለከፍተኛ የአካል ጉዳት ስለሚዳረጉ ህብረተሰቡ ልጆቹን በማስከተብ ከፖሊዮ በሽታ ሊጠብቅ ይገባል ብለዋል። ይሄ ዘመቻ አገር ብዙ ዘርፈ ብዙ ችግሮችን እየፈታ ነው። በዚህ ዘመቻ ላይ የሚሳተፉ አካላት የዓለም አቀፍ ኤንጂዎች ደግፈው ብዙ ህጻናት ከሞት እንዲተርፉ በአካላቸው ላይ የሚመጣ የትኛውንም ችግር ቀድሞ በመከላከል የፖሊዮ ዘመቻ ዘርፈ ብዙ ጥቅም ያመጣ ዘመቻ ነው። በአመት ሁለት ጊዜ ነው የሚደረገው። ባለፈው ከዛሬ ስድስት ወር በፊት እዞ የመጀመሪያ ዙር ተደርጓል። ሁለተኛ ዙሩ ዛሬ ደግሞ ዛሬ ጀምሮ ተከታታይ ለአራት ቀናት ከሁለት ጀምሮ እንደሚቆይ እዚህ ቅድም የጤና አጥፎቴት ሀላትን አስተላልፈዋል። እዚህ ባይኒር ላይም በተገቢ ሁኔታ ተቀምጠዋል ማለት ነው። ስለዚህ ፖሊዮ ምንድን ነው የሚለው ነገር? ማበረታ ሰጥቷል ቴክኒካሊ ማለት ነው። ስለዚህ ፖሊዮ ለምን ጥቅም ነው ያው በየጊዜ የሚደረገው በየአመቱ የሚሰጠው ለምንድን ነው የሚለውን በተገቢ ሁኔታ ሰጥቷል። ያው እንግዲህ ጡንቻዎችን ለማጠናከር የእጅ ጡንቻዎች፣ የግር ጡንቻዎች የህፃናት እንድጠናከር የሚያደርግ ነው ያለ ጊዜ መከላከል ስንችል ኤምፖሊ ፖሊዮ መቀበል? ስላልቻሉ አንዳንድ ህጻናቶች ከዚህ በፊት ብዙ ጊዜ ሽባ ሲሆኑ ነበር። አጥንቶ ከዚህ ችግር ለማውጣት እንግዲህ ፖሊዮ ዘመቻ ተጀምሯል ማለት ነው። ይሄ ፖሊዮ ዘመቻ ላይ የሚሳተፉት እንደ ሀገር ሁለት ፕሮጀክቶች ይሳተፋሉ። ደብሎች የሚል ፕሮጀክት አለ። አብዛኛውን 70% የሚሸፍነው በዚህ ፕሮጀክት ላይ ደብሎ የሚሸፍነው ማለት ነው። ሌላም ደግሞ ሁለተኛም እንጂዋል 30% የሚሸፍን በነዚያ ድጋፍ የሚመጣ በጣም በብዙ ሀብት ብዙ ገንዘብ የሚፈልግ መድኃኒት ነው ማለት ነው። ስለዚህ ይህን ደግሞ ከእኛ የሚጠበቀው ነገር ምንድነው? መንግስት እኛ ተሳታፊዎች ሆነን ልጆቻችንን አቅርበን የፖሊዮን እንዲጠቀሙ ከማድረግ አንፃር የሁላችንም ድርሻ ስለሚጠይቅ ነው እዚህ ጋ የተገኘ ነው ማለት ነው። ስለዚህ ለዚህ ደግሞ የጤና ባለሙያዎች ወይም የጤና ኤክስቴንሽን ሰራተኞች ብቻ ሳይሆን የሃይማኖት አባቶችም፣ የሀገር ሽማግሌዎችም፣ እናቶች፣ አባቶች ሁላችንም ተባብርን ህጻናቶች ከአምስት ዓመት በታች ያሉ ህጻናቶች በዚህ በፖሊዮ ዘመቻ ላይ እንዲሳተፉ እና ተጠቃሚ እንዲሆኑ ተጠቃሚ እንዲሆኑ ማድረግ ነው። በልዩ ወረዳው በተጀመረው የፖሊዮ በሽታ መከላከያ ክትባት ዘመቻ የሃይማኖት አባቶችና የሀገር ሽማግሌዎች በየአካባቢያቸው ያሉ ህጻናት እንዲከተቡ በማድረግ ኃላፊነታቸውን ሊወጡ እንደሚገባ ያሳሰቡት ኢንጂነር ሀብታሙ በላይነህ ከዘመቻው ጎን ለጎን ልዩ ወረዳው ለወባ በሽታ ተጋላጭ ወረዳ በመሆኑ በየአካባቢው ያቆሩ ውሃዎችን በማፋሰስ እና ቦታውን በማዳፈን የወባ በሽታን የመከላከል ስራዎችም ይሰራሉ ብለዋል። ፕሮግራሙ ከሌሎች ፕሮግራሞች የሚለየው ምንድን ነው? ቤት ለቤት የሚሰራ ስራ ነው። ቤት ለቤት እንሰራ ብዙ ችግሮችን እናያለን። እሱ ብቻ አይደለም፣ ቅድም ተገልጿል፣ አብዘኛው ማለት ነው። ስለዚህ እዛ አካባቢ ያለው በጤና ላይ ተጓዳኝ የሚያመጡ በተለያዩ በሽታዎችን ባለሙያዎች ናቸው። እዛ ቤት የምትገቡትና ፖሊዮ ብቻ ለህፃናት ሰጥተን ያቺን ጠብታ ሰጥተን ማለፍ ሳይሆን ተጨማሪ ስራም እዛ ጋ ይጠይቀናል። ስለዚህ ሶስት አራት ሰዎች ስለምንገባ ጎሮቸውን ማየት አለብን፣ ሽንት ቤት ተጠቃቀማቸውን ማየት አለብን። ክትባት በተገቢ ሁኔታ እየወሰዱ ነው አይደል? የሚመለው ነገሮችን ማየት አለብን። አንዳንድ ያው በሽታዎች ኮፍኝ በሽታ ያው ተከስቶ እኛ አካባቢ ላይ አልፎ አልፎ በየቀበሌ የሚታየውን ሁላትን ያጅን ስለሆነ ከዚህ የምንከላከለው ምንድን ነው አንዱ ክትባት በተገቢ ሁኔታ ህፃናቶች ስለማይወስዱ ነው የሚል ግምገማ ነው የሚያሳየውና፣ ስለዚህ በዚህ ክትባት ዘመቻ ላይም ያልተከተሙ ህፃናት ክትባትም እንዲወስዱ ከማድረግ አንፃር በደንብ ማስራት ይጠይቀናል ማለት ነው። ሁለተኛ የውሃ ወረድሽን ነው። በውሃ ወረድሽን ላይ ደግሞ መከላከል የምንችለው በሽታ ነው። እሱን ወረድሽን ማለት ነው። ስለዚህ እሱ ምንድ ነው፣ ውሃ የቆለሉ አካባቢዎችን ካየን እሱ ጋ ያለው ነገር ምንድን ነው፣ የማፋሰስ የማፋሰስና የማዳፈን ስራዎችን በተገቢ ሁኔታ ልንሰራ ይገባል። የጠንባሮ ልዩ ወረዳ ጤና ጽህፈት ቤት ኃላፊ አቶ ተከስተ ሳሙኤል በበኩላቸው የፖሊዮ በሽታ ሽባነትን የሚያስከትል ተላላፊ በሽታ መሆኑን ገልጸው በልዩ ወረዳው እድሜያቸው ከአምስት አመት በታች የሆናቸው ሕፃናት ከዚህ በፊት ቢከተቡም ባይከተቡም ክትባቱም መውሰድ እንዳለባቸው ተናግረዋል። በሁለተኛ ዙር የተቀናጀ ፖሊዮ ክትባት ዘመቻ እድሜያቸውን ከአምስት ዓመት በታች ለወዱ ህጻናት ከግንቦት ሀያ ሁለት እስከ ሀያ አምስት ድረስ ቤት ለቤት የክትባት አገልግሎት ይሰጣል። ፖሊዮ ወይም የልጅነት ልምሻ የህፃናትን አካል በተለይም የእግርና የእጅ ጡንቻን በማዳከም ሽባነትን የሚያስከትልና አልፎም ለሞት የሚዳርግ ተላላፊ በሽታ ነው። ለህፃናት ሁለት የኦፒቪ ወይም ጠብታዎችን በመስጠት የፖሊዮ በሽታን መከላከል እንችላለን። እድሜያቸው ከአምስት ዓመት በታች የሆኑ ሁሉም ህፃናት ከዚህ በፊት ቢከተሙም ባይከተሙም በዚህ ዘመቻ ይህን የፖሊዮ ክትባት የመከተብ ግዴታ አለባቸው። በመጀመሪያ ዙር ሀገር አቀፍ የፖሊዮ በሽታ መከላከያ ክትባት ዘመቻ በልዩ ወረዳው 28878 ሕፃናት መከተባቸውን የገለጹት የጽህፈት ቤት ኃላፊው በሁለተኛው ዙር ሀገር አቀፍ የፖሊዮ በሽታ መከላከያ ክትባት ዘመቻ ከ25120 በላይ ሕፃናት እንደሚከተቡና ሌሎች መደበኛ የጤና ተግባራት እንደሚከናወኑም ተናግረዋል። ክትባቱ ቤት ለቤት የሚከት ሲሆን በተለያዩ የክትባት ክልሎች በቅንጅት የሚሰራ ይሆናል። በልዩ ወረዳችን የመጀመሪያ ዙር የተቀናጀ የፖሊዮ ክትባት ዘመቻ 28 ሺህ 878 ወይም ከመቶ ሰባት በላይ ህጻናት ከአምስት ዓመት በታች የሆኑ ህጻናት ክትባቱን ለማግኘት ችለዋል። በሁለተኛው ዙር ከ25 ሺህ 120 በላይ ህጻናት አሁን በሚሰጠው ክትባት አገልግሎቱን ያገኛሉ ተብሎ ይጠበቃል። በክትባት ማስጀመሪያ መርሃ ግብሩ የማዕከላዊ ኢትዮጵያ ክልል ጤና ቢሮ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን፣ የክልሉ ብልጽግና ፓርቲ የሴቶች ክንፍ ጽህፈት ቤት ኃላፊ ወይዘሮ ኤልሳቤ ሽመልስ እና ሌሎች የክልልና የልዩ ወረዳው የመንግስት የሥራ ኃላፊዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ተገኝተዋል።